ይሄንን የመጣውን ሰላም በዚህ ሁለተኛ ጉባኤ ላይ የማጽናት ስትራቴጂ ነው የያዝነው። በእኛ ክልል ሰላሙ ወጥቷል። ማህበረሰቦቻችን ወደ ልማት እየተመለሰ ነው። በተለይ ከሰላምና ደህንነት ጋር ተያይዞ በኛ ክልል መነሻ አድርገ ባነሳ ጥሩ ነው። ቤኒሻንጉል ጉሙዝ ክልል ባለፉ አመታት ሶስትም አራትም እዲ እንችላለን የተለያዩ ችግሮች ገጥሞ ነበር። በውጭም በውስጥም በነበሩ የተለያየ ጽንፍ አመለካከት የነበራቸው የሸበርን ስሜት የነበራቸው ቡድኖች ግለሰቦች በክልሉ ላይ ከፍተኛ ጉዳት አድርሶ ነበረ። በማህበራዊ ተቋማቶቻችን ላይ በልማት ተቋማቶቻችን ላይ ሰብአዊ ችን ላይ ጉዳት አድርሶ እንደነበረ እናስታውሳለን። ኢቨን እንደሚታወቀው ባለፈው ዓመታት አንዳንድ አካባቢዎች አንዳንድ ዞኖች ሪቻውት ለማድረስ እንኳን አስቸጋሪ የሆኑበት መንገዶቻችን በከፍተኛ እጃ ካልሆነ በስተቀር መንቀሳቀስ የማንችልበት ሁኔታዎች የነበሩ ይሄ ግጭት መነሻ እየሆነው በእኛ ክልል ነባራዊ ሁኔታ በዋናነት የሌሎች ሂሳቢዎችን ተሸካሚ የነበሩ ግለሰቦች ነበሩ። ያን ሳቤ አንዳንዶቹ ከሀገር ወጣ ብለው የውጭ ኃይሎችንም ድጋፍቱን ጭምር ታክሎበት ሲንቀሳቀሱ የነበሩ ታጣቂ ቡድኖች የነበሩ፣ በሌላ በኩል ደግሞ የመጣውን ሀገራዊ ለውጥ በአግባቡ ባልማርዳት ሀገራዊ ለውጡ ለቤኒሻንጉል ጉሙዝ ክልል ሕዝቦች እና ቤኒሻንጉል ጉሙዝ ሕዝቦች ጥያቄ የመጣ መሆኑን በዳም ካልማርዳት የተነሳ እና የተለያየ አደናጋሪ ሀሳቦችን በተለያየ ግለሰቦች በመነሳቱ ደግሞ ተሳስቶ ጫካ የገቡ ወጣቶች ጭምር ነበሩ። ስለዚህ እነዚህ በአሳሳብ ችግር በግንዛቤ ጥረት ምክንያት ለውጡም በጋው ካልማርዳት ጋር ተያይዞ የወጡ ወጣቶች በተቻለ ፍጥነት በተሰሩ የፖለቲካ ስራዎች የማስረዳት ስራዎችን እንዲመጡ የተደረገበት ሁኔታዎች አሉ። ክልሉ ሀብት ንብረት ኢኮኖሚያዊ እና ፖለቲካዊ በሆኑ ጉዳዮች ላይ ወሳኝ አልነበሩ። መሬታችን በፌደራል ነበር ይተዳደር የነበረው። ሰፋፊ የርሻ መሬቶች ነበሩ፣ እነዚያ መሬቶች በፌደራል መንግስት ይተዳደር ነበረ። ሰፋፊ ማዕድን ቦታዎች ነበሩ፣ እነዚህ በፌደራል ነው ቀጥታ ይታዘ ነበር። ፖለቲካልም ብንመጣ ከክልል እስከ ቀበሌ ድረስ አማካሪ እየተባለ ሰው እየተመደበ ሲመራ የነበረው እንጂ ክልሉ ላይ የነበሩ መሪዎች በራሳቸው ወስነው ክልሉን ማሻገር በሚገባ መንገድ ሲያሻገሩ እንዳልነበረ ይታወቃል። ይሄንን ግን ወጣቶቹ አልተረዱት። አሁን የመጣው ለውጥ መሬቱንም ማይድኑንም ክልሉ ላይ ያሉ ሀብት በክልሉ ላይ ያሉ ልጆች በክልሉ ላይ ባሉ ወጣቶች እንዲመራ ይህ ሲባል ከክልሉ ውጪ የሚመጡ ሰዎችንም ፊታዊ በሆነ መንገድ ተጠቃሚ የሚሆኑበት እዚህ ክልሉ ላይ ያሉ ማህበረሰቡንም ተጠቃሚ ሊያደርግ በሚችል መልኩ እድል የተሰጠበት በዚህ ለውጥ ነው። የፖለቲካ ተሳትፏችንም የተሻለ የሆነ በዚህ ለውጥ ነው። በክልሉ ላይ ሙሉ በሙሉ ማዘ የቻልንበት በሀገር አቀፍ ጉዳይ ደግሞ ፊታዊ በሆነ መልኩ የተወከልንበት በለውጡ ጊዜ ነው። ስለዚህ ይሄንን እሳቤ በማሰረዳት በተለያየ መንገድ ተሳሰቱ ወጣቶችን በሰፊ መመለስ የተቻለበት ሁኔታዎች አሉ። ይህንን የመጣውን ሰላም በዚህ ሁለተኛው ጉባኤ ላይ የማጽናት ስትራቴጂ ነው ያዝነው። በኛ ክልል ሰላሙ ወጥተዋል። ማህበረሰቦቻችን ወደ ልማት የተመለሰ ነው። ኦልሞስት ማጆሪቲኑ ቦታ እኛን በሚፈልገው መንጋድ ሆነዋል። ምናልባት የቀሩ ጥቂት የሚባሉ በግለሰብ የሚጠቀሱ ቡድኖችን ይባል ሌላ አሁኑም አሳሳቡንም ያልተላቀቁ ሰዎችን፣ ቡድኖችንም የጀመርነው ሰላም በመጽናት በማጠናከር ይህንን ሰላም ወደማይቀለበስበት ደረጃ ላይ እናደርሳለን ብለን የዜና በእኛ ክልል እንደ ሀገርም የመጡ ሰላሞች፣ የተደረጉ ድርድሮች የመጀመሪያ ትኩረት ለሰላማዊ ድርድር፣ ለውይይት፣ ለምክክር በመስጠት በምክክር፣ በድርድር፣ በውይይት ችግሮች በመፍታት ሁሉንም አካባቢ ሰላም መስጠበቅ ዓላማ አንግበን እየሰራን እንገኛለን። በእርግጠኝነት ይሄን ሰላም በተሻለ ሁኔታ አስተማማኝ እናደርጋለን፣ ዘላቂ እናደርጋለን የሚል ነው።